በስም አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም ያደራ ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም፣ እንዲሁም ህጻናት ጭምር እስከ ሞት ድረስ በወደደን በአምላካችን ፍጹም ሰላምታ ሰላም ላችኋለሁ። እንደምን አደራችሁ? አሜን። መመስገን የባህር የሆነ አምላካችን እግዚአብሔር ስሙ በሰማይ በአፈ መላእክት በምድር በደቂቀ አዳም ዛሬም ዘወትርም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው መዝሙረኛው ዳዊት በመዝሙር መቶ ሰላሳ ሁለት ከቁጥር አንድ ላይ የተናገረውን ኃይለ ቃል አንስተን እንነጋገራለን ማለት ነው። በኅብረት ተቀመጡ የሚል ይሆናል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ቃል የተናገረው ነቢየ እግዚአብሔር ቅዱስ ዳዊት ሲሆን የተነገረው ደግሞ በዘመኑ ለነበሩ እስራኤላውያን ቢሆንም ፍጻሜው ግን ለእኛ ነው ማለት ነው። ወንድሞች በኅብረት ቢቀመጡ እነሆ፣ መልካም ነው፣ እነሆ ያማረ ነው። እንግዲህ እግዚአብሔርን የሚያገለግሉ ካህናት ወደ ቤተ መቅደስ ሲጓዙ ከሚዘምሯቸው ዝማሬዎች አንዱ ወንድሞች በኅብረት ቢቀመጡ እነሆ፣ መልካም ነው፣ ያማረም ነው የሚል ነው። ሁሉም ሰው በግሉ በቤቱ መጸለይ ይችላል። ቤተ መቅደስ ግን የተዘጋጀው በኅብረት ለመጸለይ ነው። ወደ ቤተ ክርስቲያን የምንሄደው እግዚአብሔርን ብቻ ሳይሆን ሰዎችንም ለማግኘት ነው። አዎ ሰዎችን ለማግኘት ይህ ሊሰምርበት የሚገባው ሐሳብ ነው። ክርስቲያኖች ሰዎችን ለማግኘት ሰላምታ ለመሰጣጠት፣ ለመወያየት በአንድነት የእምረት ደጅን ለማንኳኳት ነው። መሳሳም ሰላምታን መላወጥ የቅዳሴው አካል እንደሆነ ኦርቶዶክሳዊት ቤተክርስቲያናችን ታስተምራለች፣ ትፈጽማለች። ክርስትና ከእግዚአብሔር ከእግዚአብሔርና ከሰዎች ጋር ኅብረት ማድረግ ነው። ክርስቶስ የሚያስታረቀው እንግዲህ ህዝብንና አይዛብን ነው። ወንድምነት ብዙ መገናኛዎች አሉት። ነብዩ ወንድሞች የሚለው በተፈጥሮ እኛን የሚመስሉልን ሁሉ ነው። አንድ አይነት ማህተም ያረፈባቸው ክርስቲያኖች ንብረቶች፣ እንግዲህ አንድ አይነት ማህተም ያረፈባቸው ንብረቶች ዋጋቸው እኩል እንደሆነ ሁሉ በአንዱ እግዚአብሔር እጅ የተሰሩ የሰው ልጆች እኩል ናቸው ማለት ነው። ወንድምነት የእኩያነት ግንኙነት ነው። እኩያነቱን የሚያመጣው ግን መልክና ችሎታ ሳይሆን ከአንድ አባት መወለድ ነው። ከአንድ አባት የተወለዱ ባይተዋወቁም ወንድማማች ናቸው። ወንድምነት የተፈጥሮ ማሰሪያ ነው። ክርስቲያኖች ይህንን ማሰሪያ እንቁጥረጥ ባልን ቁጥር አዳጋዎች ይፈጠራሉ። እግዚአብሔር የሰጠን ተፈጥሮ በህብረት የሚከወን በመሆኑ ግንኙነታችን እየጎዳን ይመጣል ማለት ነው። የሚገርመው ብዙዎቻችን መንግስተ ሰማያትን እንመኛለን ለመውረስ። መንግስተ ሰማያት ግን ከእኛ ዘመን በፊትና በኋላ ያሉ አይላፋት ያሉባት ስፍራ ናት። መንግስተ ሰማያት የምንጠላውን ሰው በመንግስተ ሰማያት ባገኘውት ብለን እንፈራ ይሆናል፣ እዛ እንዳናገኘው። ነገር ግን የጥላቻ ሰው ግን መንግስተ ሰማያትን መውረስ አይችልም። ክርስቲያኖች የፍቅርን ዓለም የፍቅር ሰው ብቻ ነው የሚወርሳት። ወንድም የሚባሉት ብዙ ናቸው። የስጋ ዘመድ፣ የሀገር ልጅ፣ የመከራ ጓደኛ፣ ጽኑ ወዳጅ፣ አብሮ የኖረ አብሮ ያደገ፣ የሃይማኖት ቤተሰብ፣ የሀሳብ ተስማሚ፣ ይህ ሁሉ ወንድም ይባላል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አብረውት ያደጉት ወንድሞቹ ተብለው ተጠርተዋል። እነርሱ ወንድሞች ሲላቸው ባያፍርባቸውም እነርሱ ግን ልካቸውን አውቀው ጌታ ብለው ጠርተውታል። ራሳቸውን ከኢየሱስ ክርስቶስ የኢየሱስ ክርስቶስ ባሪያ ብለው ሰይመዋል። ቅዱስነት ራስን ማወቅ ነው እና ለቅዱስ ጳውሎስ ያይቆ ምዕራፍ አንድ ቁጥር አንድ ወይም ይሁዳ ቁጥር አንድ ላይ እንግዲህ ከስጋ ዘመድም የሀሳብ ዘመድ ይበልጣል። እመቤታችን ብዙ የስጋ ዘመዶች ነበሯት። መስቀል ስር እህቷና የእህቷ ባል ቀለዮጳ ሳሉ ጌታችን አደራ የሰጣት ለሚወደው ደቀ መዝሙር ለቅዱስ ዮሐንስ ነው በዮሐንስ ወንጌል ምዕራፍ 19 ቁጥር 25 እስከ 26 ተጽፎ እንደምናገኘው እና ወንድሞች በኅብረት ቢቀመጡ፣ እነሆ፣ መልካም ነው ያማረ ነው ያለው። ለዚህ ነው እንግዲህ አንድነት በአንድ ቦታ መቀመጥ ሳይሆን በአንድ ሐሳብ መስማማት ነው። በአንድ ላይ ተቀምጠው ኅብረት የሌላቸው ብዙ ናቸው። የሀገራት መሪዎች፣ የሀገር አስተዳዳሪዎች፣ የቤተክርስቲያን አለቆች፣ የክርስቲያን ማህበሮች በአንድ ቦታ ይቀመጡ ይሆናል። በዲፕሎማሲ መሸነጋገል፣ በፖለቲካ ስልት፣ ባለመተማመን፣ እንደ ጠላት በመተያየት በአንድ ቦታ መቀመጥ ለዛሬ ዘመን ቀላል ችግር ሆኗል። ነቢዩ ያለውን እናስተውል። በኅብረት ቢቀመጡ ይላል። እንግዲህ ውስጥ ልብሱ በተገለጠበት አንዱ የአንዱን ራቁት ለማውጣት በሚቸኩልበት እገሌን ሲያወራ ቀደውት እየተባለ ወንድም ወንድሙን በሚሰልልበት በዚህ ዘመን ለክፉ ቀን ይሆነኛል ተብሎ በደግ ዘመን ለክፉ ቀን ይሆነኛል ተብሎ ነውር እንደ መረጃ በሚያዝበት በዚህ ዘመን አንድነት የሚናፍቅ ነው። ክርስቲያኖች ሰዎች ለመገናኘት ሳይሆን ላለመገናኘት በሚመኙበት፣ ላለመስማማት እንስማማ የሚል ፈሊጥ በጠነከረበት፣ ሰው ጎረቤቱን አኩርፎ ሩቅ ሀገር ካለ ሰው ጋር በማህበራዊ መገናኛ በሚያወራበት የህልም ዘመን አንድነት እየተሸኘ ይመስላል። በማህበራዊ መገናኛ አምስት ሺ ጓደኛ አስር ሺ ጓደኛ ሊኖርን ይችላል። አንዱም ስንጨነቅ ግን አይደርስልንም። ከሩቅ ዘመድ የቅርብ ጉረቤት የሚባለው እውነት ነው። ቤት በእሳት ቢነድ ጉረቤት እንጂ ዘመድ አያጠፋውም። አካላዊም ሀሳባዊም መቀራረብ እሱ ህብረት ይባላል። ክርስቲያኖች በቅርብ ዘመን የተከሰተውን ወረርሽኝ ዓለምን በመከራ አንድ ያደረገ ነበር። እንግዲህ ተራረቆ መቆም አለመጨባበጥ፣ መጨባበት የምንራራቀው ስለምንዋደድ ነው የሚል መፈክር በዝቶ ነበር። በሽታዎች ባህል ጥለው ይሄዳሉና ዛሬም መጨባበጥ፣ መቀራረብ ይረብሸናል። የሰው ልጅ የጀመረውን ነገር ለመጀመር ይቸገራል። ከጀመረ በኋላ ደግሞ ለማቆም አቅም ያጣል። ለመጀመር አቅም ያጣው ለማቆም አቅም ያጣል ማለት ነው። ሰው የተሰጠውን የሚያደርግ ነው ተራረቆ መቆምን። ተራርቁ በመኖር መዋደድን ባለመጣላት እየተካው ነው ማለት ነው። ከዚህም ከባሰ ደግሞ ለጭንቀት እንጋለጣለን እና ሕብረት ያስፈልጋል ማለት ነው። ሰዎች ተሰብስበው ሲታዩ እዚያ ጋር ችግር አለ ወይ ይባላል። መሰብሰብን የሚፈጥር ችግር ነው። ሕብረት ካለም ደግሞ ችግር አለ፣ ግን ቅዱስ ችግር ነው። ሰዎች ሲሰበሰቡ የፀጥታ አካላት በንቃት ይከታተላሉ። ሕብረት ሲኖር አስፈሪ እንሆናለን። መሳሪያ ያዙ መሳሪያ ያልያዙትን ይሰጋሉ። ነቢዩ ዳዊት የገዛ ልጆቹን በማሰብ ያስተላለፈው ምክር ሊሆን ይችላል። ህብረት በማጣት የገዛ ልጆቹ አንዱ አንዱን አስነውረዋል፣ አንዱ አንዱን ገሏል። በመጨረሻም የልጆች የመለያየት ጦስ ወደ ዳዊት መጥቶ አቤሴሎም አባቱን ከዙፋን አባሯል። ልጆች ህብረት ሲያጡ ወላጆች ትልቅ ሀዘንና ስጋት ውስጥ ይገባሉ፣ ለውርደትም ይዳረጋሉ። ደግ ደግ አይወልድምና፣ የዳዊት ልጆች ክፉዎች ነበሩ። መልካም የሚለው ቃል የልብ ችሎት የሚሰጠው የመጨረሻው ዳኝነት ነው። ክርስቲያኖች፣ መልካም ለጠባይ የሚጠቀስ ቃል ነው። ያማረ የሚለው ደግሞ ለውበት የሚጠቀስ አድናቆት ነው። የመልካም ሰው መገለጫው ህብረትን መውደዱ ነው። ከአበቦች በብዙ ምሰሶ ከቆሙ ህንጻዎች ይልቅ ህብረት ውበት አለው። ህብረት እግዚአብሔርን የሚያስደስተውን ያክል ሰይጣንን ያበሳጨዋል። ሰይጣን ከደከመ ምዕመናን ሰይጣን እንግዲህ ከደከመ ምዕመን ይልቅ የተበተነ ህብረትን ማየት ደስ ይለዋል፣ ይፈልጋል። እያንዳንዱ ምዕመን ድካም ሙሉውን ህብረት ይጎደዋል። የምንበረታው ለዚያ ሰው ስንልም ነው። እኔ የኔ ብቻ አይደለው ማለት ይገባናል። ዛሬ እግዚአብሔር ወደ ራሳችሁ መጣለሁ ቢለት ምን ማለታችን አይቀርም። እርሱም እንግዲህ እኔ የምበለው ድግስ፣ የምቀበለው መልካም ስጦታ፣ ያማረው አበባ ህብረታችሁ ነው ይለናል። ህብረት በአንድ ባንዲራ ማጌጥ ብቻ ሳይሆን እውነተኛ መቀባበል ነው። ክርስቲያኖች ከራስ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው ይለዋል። ህብረትን እንግዲህ በመዝሙረኛው ዳዊት በመዝሙር ሰላሳ ሁለት ቁጥር ሁለት ላይ ከራስ እስከ ጢም እንደሚፈስ እስካሮን ጺም በልብሱ መደረቢያ እንደሚወድ ሽቱ ነው ይለናል። አንድነት ነቢዩ ነብዩ ዳዊት እግዚአብሔር መንፈስ ሆኖ ከዛሬ 3000 ዓመት በፊት የሰጠው ምክር አጭርና፣ ሶስት ቁጥሮች ያሉት መዝሙር ነው። ይህንን የህብረት ምክር ለመኖር ግን እስካሁን አልተቻለም። የጥንት ግሪካውያን አንድነት ኃይል ነው ይሉ ነበር። ደካማ ሀገርና ትውልድ የሚወለደው አንድነት በማጣት ነው። ክርስቲያኖች በሰሎሞን ልጅ በሮሃብ ዘመን የእስራኤል መንግስት ለሁለት ተከፈለ። ሰሜኑ በአሦራውያን ጠፋ፣ ደቡቡ በባቢሎናውያን ተደመሰሰ። መለያየት ጥፋትን ይጠራል። አንድ ሳሉ የተለያዩ ሀገራት እስካሁን ሰላም አላገኙም። እነ ኢትዮጵያ፣ ደቡብ ሱዳን እና ሱዳን፣ ህንድና ፓኪስታን፣ ሰሜን ኮሪያ እና ደቡብ ኮሪያ ተጠቃሾች ናቸው። በመለያየት ውስጥ ማነስ፣ ደካማነት፣ ሁከት ጸንቶ ይኖራል። ህብረት አስፈላጊ ነው ያለን እግዚአብሔር እንግዲህ፣ ለዚህ ነው ምክንያቱም የፈጠረን ለህብረት ስለሆነ ነው። ትዕዛዙም ከሰው ጋር ስላለን ግንኙነት የሚናገሩ ናቸው ማለት ነው። የመጨረሻው ቀን ጥያቄም ሰው ለሰው ስላሳየው ፍቅር የሚሸለም ነው። እንግዲህ በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ መለኮት በባህሪው አይራብም፣ በራብተኞች ውስጥ ግን ሆኖ ተርቧል። ሰው የሆነ ለሰው ይገደዋል፣ ያዝናል ማለት ነው። ነብዩ በመንፈስ እግዚአብሔር ሆኖ የህብረትን ውበት አሁንም እየገለጸ ነው። የአሮን ፂም ህብረትን ገላጭ ነበር። ካህናት ፂማቸውን ያሳድጋሉ። ፂም የሌለው መምህር አጸድ የሌለው ደብር ይባላል ማለት ነው። አይከብድም ማለት ነው። ካህናት ፂማቸውን ያሳድጋሉ። ይህ እርጅናን፣ አባትነትን የሚመለከት ነው። ህብረት በአሮን ፂም ከተመሰለ ደግሞ አንድ ስንሆን ለትውልድ አባት መሆን እንችላለን ማለት ነው። ፂም ወንድነትን የሚገልጽ ነው። የካህናት ጺምም ራስነትን፣ መሪነትን ስልጣንን የሚገልጽ ነው። ህብረት ሲኖረን ስልጣን አለን ማለት ነው። ጸሎታችንም ስልጣን ያለው ጸሎት ይሆናል። ሁለት ወይም ሶስት በስሜ በሚሰበሰቡ በዚያ በመካከላቸው እሆናለሁ እና ተብሎ በማቴዎስ ወንጌል ምዕራፍ 18 ቁጥር 4 ላይ ተጽፏል። እንግዲህ ጺም ሊቆጠር አይችልም፣ ብዙ ነው አደለ? ካህናትም አበ ብዙኃን የብዙዎች አባት ናቸው፣ ወይም የብዙኃን አባትነት ሊሰማቸው ይገባል። ህብረት ሲኖረንም ለድሆች አባት ለመስኪኖች መጠጊያ እንሆናለን ማለት ነው። ብዙ የእርዳታ ተቋማት የተመሰረቱትና የሚቀጥሉት በተባበሩ እጆች ነው። ሀምሳ ሎሚ ለአንድ ሰው ሸክም፣ ለሀምሳ ሰው ግን ጌጡ ነው ይባላል። ስንከፋፍለው ትልቁ ችግር ትንሽ ይሆናል ማለት ነው። አንድ ሎሚ ወደ ላይ እየወረወሩ ይጫወቱበታል። እያሸተቱ መዓዛውን ይደሰቱበታል። እየመጠጡ ይመገቡታል። በህብረት የየራሳችንን ድርሻ ስንወጣ የምንወስደው ግዳጅ መዝናኛ ደስታና ጥጋብ ይሆናል። መልካም ራእይም ከሚመርዝ ክፉ ሀሳብ የሚያድን ነው። የአንድ ሀሳብ የአንድ በሬ ሳብ የሚሉት ለዚህ ነው። ሀገርም ቤትም በአንድ ሰው ሀሳብ አይቆምም። ክርስቲያኖች አንዱ ላይ ስንጥለው በሌላው ሞት ለመኖር አቅደናል ማለት ነው። በአንገት ተጠልቆ ከተከሻ እስከ ጉልበት በሚደርሰው የካህናት ልብስ ላይ የሚወርድ ኤፍድ የሚባል በደረቱ ሁለት አቅጣጫ የአስራ ሁለቱ ነገድ እስራኤል ስም አለበት። እንግዲህ በዚህ ኤፍድ ላይ ሽቱን ሲረጭ መዓዛ ለእግዚአብሔር ሕዝብ ይሁን ማለት ነው። ካህን የእግዚአብሔር ወኪል ነውና ንጽሕና በጎ መዓዛ ያለው ሊሆን ይገባዋል። እጆቹ ደም ሳይሆን እጣን ይሽታሉ። በልብሱ መደረቢያ ሽቱ ያወርዳል። የእግዚአብሔር አገልጋይ ሥጋውም ነብሱም ንጹሕ ምዑዝ ሊሆን ይገባዋል ማለት ነው። ኅብረት በካህኑ ልብስ ላይ እንደተረጨው ሽቱ ጣፋጭ ነው ማለት ነው። ካህኑ ሲባርክ ምዕመናን ሽቱን እያውዳቸዋል፣ ደስ ያሰኛቸዋል። ህብረትም ሽቱ ነውና የራቁትን ያቀርባል። ፍቅር ያጣው ዓለም ወደኛ የሚመጣው ፍቅራችንን ሲያይ ነው። ክርስቲያኖች ለመባላትማ ዓለሙ መች ያነሰ። ህብረታችን ምስክርነታችንም ነው። በጽዮን ተራሮች እንደሚወርድ እንደ ኤርሞን ጠል ነው። በዚያ እግዚአብሔር በረከቱን ህይወትንም እስከ ዘላለም አዝዟልና ይላል ነቢይ እግዚአብሔር ቅዱስ ዳዊት። ህብረት ማለት ያማረ፣ የተባበረ፣ አንድ የሆነ በቃል ጌታን የታሰረ አላማን ለመነሻ መልካም ፍጻሜ ለመድረሻ አድርጎ ለፍቅር የዘመተ ማለት ነው። የሚተባበር ሁሉ የተለያየ ቀለምና መልክ ያለው ነው። አንድ አይነት ሊተባበር አይችልም። የሚተባበር የተለያየ ቅርጽና ይዘት ያለው ነው። የተለያየ ነገር ሲያብር ውበት አለው። አበባ ውብ ነው፣ ግን አንድ አይነት መልክ ያለው አይደለም። በአንዱ ግንድ ላይ እንኳ ቢያንስ አረንጓዴና ሌላ ቀለም አለ። ውበት የትብብር ውጤት ነው። ክርስቲያኖች፣ ነቢይ እግዚአብሔር ቅዱስ ዳዊት በውኑ ኢትዮጵያዊ መልኩን ወይስ ነብር ዝንጉርጉርነቱን ይለውጥ ዘንድ ይቻላልን አለ በትንቢተ ኤርምያስ። ነብዩ ኤርሚያስ በትንቢተ ኤርምያስ ምዕራፍ 13 ቁጥር 23 ላይ ነብር አንድ ቆዳ ላይ ብዙ አይነት ቀለም አለው። ኢትዮጵያዊ የሚባለውም የተለያየ መልክና ቋንቋ ያለው ነው። ይህ መልክ እንግዲህ ከዛሬ 2600 ዓመታት በፊት እንደነበረ ነብዩ ጠቁሞናል። ለእውነቱ ስናየው በቅርበ ቀን የመጣ ቋንቋና ጎሳ የለም። ለምን እንግዳ እንደሆነብን የዓይናችንን በጆሯችን እንዳመመን ግራ ያጋባል። የተንኮለኞች ማሽን ሆነን ሲያስሩንና ሲበትኑን መኖራችን ይደንቃል። ከዚህ ልንወጣ ያስፈልጋል ማለት ነው። ክርስቲያኖች ህብረት፣ የሥላሴ መገለጫ ነው። እግዚአብሔር በሶስት አካላት በአንድ ስልጣን የሚኖር ነው። ሶስት ስሞች አንድ አምላክነት አለው። ሶስት ግብራት አንድ ህልውና ይነገርለታል። ሶስት ኩነታት አንድ መለኮታዊ አሰራር አለው። አካላችን የተለየ መሆኑ በአንድ ቤተ ክርስቲያን መጠራታችንን አይገድበውም። ስሞቻችን መለያየታቸው በአንድ ሰንደቅ ለማደር እንቅፋት አይሆኑንም። አባት ልጅ ብንባልም ሁላችንም አንድ ሰውነት ያዋህደናል። አንዳችን በአንዳችን ውስጥ በሀሳብ፣ በቃል፣ በእንቅስቃሴ አለ። ድርሻችን ቢላይም የመገፋፋት ሳይሆን የመፈላለግ ምክንያት ነው። እግዚአብሔር ህብረትን የሚፈልገው የእርሱ መገለጫ ስለሆነም ነው። ክርስቲያኖች እግዚአብሔር መልክ መፈጠር ማለት ለህብረት መኖር ማለት ነው። አንድ አይነትነት የምንፈልግ ከሆነ ከገዛ አካላችን ጋር መኖር አንችልም ማለት ነው። ጸጉራችን ከቆዳችን አጥንታችን ከጅማታችን ልዩ ነው። በአንድ አካል ግን ተባብሮ ይኖራል። የመልካችን መብዛትም በረከት እንጂ እርግማን አይደለም። ክርስቲያኖች የአርሞኒየም ጠል ለህብረት ትልቅ ምሳሌ ሆኗል። አርሞኒየም እና አናቱ በበረዶ የተሸፈረ ነው። በረዶውም ሲቀልጥ ከተራራው ስር ምንጫ ይገኛል። በአርሞኒየም ተራራ ስር ያሉ መንደሮች ሁል ጊዜ ለምለም፣ በበጋ ቀዝቃዛ ውሃ የሚያገኙ ናቸው። በህብረት የሚኖርም ልምላሜ፣ ደስታ ይኖራቸዋል ማለት ነው። ቤተሰባዊና ማህበራዊ ኑሮ ያላቸው በጭንቀት አይጠቁም። አንዱ ላንዱ የጭንቀት መድኃኒት ነው ማለት ነው። እግዚአብሔር ላዘዘው ነገር ሽልማት አለው። ምንም እንኳን ጥቅሙ ለራሳችን ቢሆንም እርሱ ግን ቸር ነውና ይሸልመናል። በህብረት ውስጥ ያለው ሽልማት እንዲህ ተገልጿል። በዚያ እግዚአብሔር በረከቱን ህይወትንም እስከ ዘላለም አዝዟልና። እግዚአብሔር በረከትንና ህይወትን ጠራቸው፣ እንዲህም አላቸው ስሙ ከዛሬ ጀምሮ እስከ ዘላለም ህብረት ባለበት ኑሩ አላቸው ይለናል። እና በረከት ባለን ነገር መደሰት ነው። ክርስቲያኖች በረከት የሚኖርን ነገር ሳይሆን ባለን ነገር መስፋት ነው። ህይወትም መቆምና መጽናት ነው። ግለኝነትን ስንመርጥ መርገምና ሞትን ያጠቃናል። እግዚአብሔር ባዘዘን ነገር ውስጥ ምንም የሚያጸጽት ነገር የለም። በህብረት ውስጥ በረከትና ህይወት ለዘላለም ይኖራሉ። ስለዚህ በህብረት ተቀመጡ። ወንድሞች በህብረት ቢቀመጡ መልካም ነው፣ እነሆም ያማረ ነው። ያስተማረን የመከረን የአባቶቻችን አምላክ ወለባህሪ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ወሰባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።